ሰሞኑን እንግዲህ በቤሔሩት ላይ በጣም በሚያሳዝን ሁኔታ ሕይወቷን የተነጠቀችው እህታችን በረራዋን ትኬቷን ጨርሳ እንደነበረ ተነግሯል። እንደዚሁም ደግሞ መቼ ቀን ሕይወቷ አልፎ መቼ አስከሬኗ ተገኘ፣ ምንስ ነው የተፈጠረው በዚያ በቦታው ላይ የሚለውን በርካታ መረጃዎች ወጥተዋል። ሌላም እንግዲህ አንዲት እህታችን በጓደኞቿም ይሁን በማንም ይሁን ሁኔታው ባልታወቀው መንገድ ግን እራሷን አጠፋች ተብላ ተንጠልጥላ መገኘቷል ነገር ግን እራሷን እንዳላጠፋች ነው መረጃዎች የሚያመላክቱት። ያለው ነገር ምንድን ነው እንግዲህ በጣም በርካታ መረጃዎችን ነው ወዥ ወደ እናንተ የመጣሁት፣ ጥንቃቄም እንድታደርጉ በአሁን ሰዓት ጓደኛ የሚባል ነገርም እንደሌለ ነው የሚያሳየው። ለማንኛውም ይህ ቪዲዮ በላይክ ጀምሩት። እናንተ ሰላም አላልኳችሁም፣ በሰላምታ ልጀምር። ሰላም ሰላም፣ እንዴት ናችሁ? እንዴት የተከበራችሁ ቤተሰቦቼ፣ ደህና ናቸው ያለው እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ምክንያቱም ሁሉም ነገር ሰላም ነው። ሰላም ከሌለ ሁሉም ነገር በጣም ከባድ ነው እና ለሰው ልጅ መጀመሪያ የሚያስፈልገው ነገር ሰላም ነው። ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር ከሰሞኑ ቤሔሩት ላይ እንግዲህ በጣም በሚያሳዝን ሁኔታ መጀመሪያ ላይ መረጃው ሶስት ኢትዮጵያውያን በሚል ነበር እንግዲህ አረቡ ሲያወራ የነበረው። እኛም አረቡን የአረቡን መረጃ ይዘን አውጥተን ነበር ያንን ነገር ነገር ግን ትንሽ ቆየት ብሎ አብርሽ ቄራው ያለውን መረጃ አጣርቻለሁ፣ የተፈጠረው ነገር አስከሬን ጭምር ባይኔ አይቻለሁኝ የሆነውን ነገር ወደ ሚዲያ መጥቶ አውርቶ ነበር ማለት ነው። ታዲያ በዛሬው ቀን ደግሞ የወጣው መረጃ በጣም ነው የሚያሳዝነው። እንግዲህ መግቢያውን እንደነገርኳችሁ፣ ያው በእውነት እኔ እንጃ አላውቅም ምን እንደምል ይቺ እህታችን እንግዲህ በምስሉ ላይ እንደምታዩዋት ማለት ነው ትኬቷን ቆርጣ ሁሉ ነገር ያለቀለት ኦልሬዲ ቅዳሜ ወደ ሀገሯ በረራ እንደነበራት፣ እምባሲ ያላትን ሁሉም ነገር ጨርሳ አቃዋ ምናምን ነገር በቃ ያጠናቀቀች ልጅ ናት። እንደ ቅዳሜ ልትበር እንግዲህ። ልጅቱ የተሰወረችው መቼ ቀን ነው? ሮብ ቀን የተሰወረችው የጠፋችው ማለት ነው። ሮብ ቀን እንግዲህ እንደዚያ ከገደልቻት በኋላ ወደ ባህር አውጥታ ትጥላታለች። ሁሉም ነገር ይጠፋል። እንግዲህ ሮብ ትገላታለች። መቼ ነው የተገኘችው? ቅዳሜ ቀን የተገኘችው። እንግዲህ ከስንት ቀን በኋላ ማለት ነው ከአራት ቀን በኋላ ማለት ነው። በአራተኛ ቀን ማለት ቅዳሜ የተገኘችው ኦልሬዲ ልጅቱ ቅዳሜ ኢትዮጵያ የምገባበት ቀን ነበር። ትኬቷን ቆርጣ ሁሉን ነገር ኢምባሲ ነው ይሄንን መረጃ ያወጣው ማለት ነው። በጣም ነው የሚያሳዝነው በእውነት አላቅምን እንደምል ምን አይነት አለመግባባት ውስጥ ቢገቡ ምን ቢፈጠር ይህን ልታደርግ እንደቻለች ባይታወቅም እንግዲህ ልጅቱም እንደዚሁም ማችቱም ገዳይቱም ሁለቱም የአንድ ሀገር የአንድ ሰፈር ልጆች መሆናቸውም ተረጋግጧል፣ ማለት ነው። ሁለቱም የደቡብ ልጆች ናቸው ተብሏል። በጣም ነው የሚያሳዝነው። በርካቶች እንግዲህ አሳባስቴታቸውን እየሰጡ ይገኛሉ። ይችህት እንግዲህ እንደ ቅዳሜ ልትበር፣ የአንድ ልጅ እናት ናት ተብሏል። ቅዳሜ ቀን ኢትዮጵያ በምትገባበት ቀን ነው እንግዲህ አስከሬው ነው ወድቆ እየተገኘው ማለት ነው። ግን የጠፋችው የተሰወረችው ሮብ ቀን ነው። እንግዲህ እጅግ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። አላውቅም። የትንሽ ደቂቃ ትግስት ማጣት ነገሮችን አለመቆጣጠር። ኦልሬዲ እኮ ሊለያዩ እኮ ነው፣ በቃ ያኔ ሊገናኙም ላይገናኙም ይችላሉ፣ ከእንግዲህ በኋላ ማለት ነው። ምንድን ነው ማረጋገጫችን ድጋሜ እንደምንገናኝ? ምንም እንኳን አይደለም ባዳ ቤተሰብ እንኳን ሆኑ፣ ለመገናኘታችን ዋስትና የለንም በዚህ ሰዓት ማለት ነው። ለደቂቃዎች አሁን እኔ እንደዚህ አወራለሁ፣ ምን እንደሚፈጠር አውቃለሁ እንዴ ከደቂቃ በኋላ አላውቅም። ግን ለምንድን ነው ሰው እንደዚህ የከፋው? እውነት ለምንድን ነው ሰው በዚህ ደረጃ ጨካኝ ሆነው። ታውቃለች ጓደኛ ላት ሚስጥረኛ ነች ልትሄድ ነው ልጆች፣ ልጅ አለችት፣ ቤተሰብ አላት፣ የሚጠብቃት ሰው አለ። ግን እንደዚህ እንግዲህ ምን አይነት ሀሳብ ወደ ጭንቅላቷ መጥቶ እንደዚህ እንዳደረገች ባናውቅም፣ በአሁኑ ሰዓት እንግዲህ ከኋላውም ከጀርባውም ሌላ ሰው አለ ሌላ አካል አለ እየተባለ ምርመራም እየተካሄደ መሆኑም ተሰምቷል። ሌሎችም እንግዲህ አረቦች የሚተባበሯ ሰዎች አሉ። ከጀርባው ጠንከር ያለ አካል አለ። እነሱ እንግዲህ ሌላ ሌላ ነገር ይሰራሉ። ያው እንግዲህ ብዙ ጊዜ በውጭ ጠፍተው የሚሰሩ ሰራተኞች፣ በውጭ ከመዳን ቤት ወጥተው በግላቸው የሚኖሩ ሰዎች ብዙ ጊዜ ጥሩ ስም የላቸውም። በጥሩ አይነሱም። ሁሉም በሚባል ደረጃ ስማቸው አንድ ነው። ባለጌ ናቸው፣ ያጨሳሉ፣ እንደዚህ እንደዚህ ያደርጋሉ። ብዙ ነገር ነው ስም የሚሰጠው። ያኔ ጥሩ እንኳን ብትሆኑ ጥሩ ስም የላቸውም። በቃ ከወጣችው ያልሆነ ነገር ነው የሚሰጣችሁ ሰው እና በዚህችም ልጅ ዙሪያ እንግዲህ በእነኝህ ሁለት ጓደኛሞች አንድ ሰፈር ልጆች ናቸው፣ የአንድ ሀገር ማለት ነው፣ የደቡብ ልጆች ናቸው። እንደ አደንዛዥ ነገር ይጠቀማሉ የተለያዩ ነገር ምናልባት እንደዚያ አደንዝዛ ሳይታወቃት አድርገው ቢሆን ምናምን ሊጠቀሙም ላይጠቀሙም ይችላል ሰው። ግን በውጭ ከወጣችሁ ጥሩ ስም የላችሁም፣ በቃ ይህንን ነው ያየሁት። እና ከኋላዋም ሌላ አካል አለ የሚረዳት ሰው አለ የሚረዳት እንትን አለ እንደገና ይሄን መረጃ ያወጣው ሶስት ኢትዮጵያውያን በሻንጣ ተገኙ ምናምን ብሎ ያወጣው ልጅ ሳይቀር ታይዟል የሚሉ መረጃዎች ናቸው ያሉት፣ አንዳንድ ሰዎች ያወጡት ያለው ማለት ነው። እንግዲህ የሆነውን ነገር መቼም እነሱና ፈጣሪ ናቸው የሚያውቁት ምን እንዳጣላቸው። እንግዲህ በትናንትናው ቀን በርካቶች ሲያዘዋውሩት የነበረው በወንድ ምክንያት ተጣሉ፣ ያም እሷም ለኔ ያችም ለኔ በሚል ምክንያት እንደዚህ ያደረገቻት ነበር የተባለው ገና መረጃ ይወጣል። ለነገሩ አንድ ሰው ሀሳቡን ሲሰጥ ሌላውም እየተቀበለ ሁሉም የየግሉን ሀሳብ መስጠትን ላይ አይቆምም። እውነታው ግን በቦታው ምን እንደተፈጠረ ከሁለት ሰዎች በስተቀርም ማንም ሰው አያቅም። ወንድ በእርግጥ ቢያጣላቸው ኖሮ ይቺ ልጅ ትኬቷን ቆርጣ ልትሄድ ነው፣ ያንን ወንድ አጥብቃ መያዝ ትችላለች። ያች አጠገቧ ያለችው ልጅ ማለት ነው ምንም ምክንያት የላትም። እንደ ቅዳሜ ልትሄድ እንደ ሮብ ቀን ይህን የምታደርግበት ምክንያት አላት ብዬ አላስብም። ወንድ አይመስለኝም። ብቻ በጣም ያሳዝናል። ልጅ እልጅ ቀረች፣ በከንቱ ቀረች። በሰው ሀገር ተሰዳ ተንከራታ ድሃ ረ ድሃ፣ ክፉ አይንከው። በእውነት ሰው ለምንድን ነው ለኝ እንደዚህ የተጨካከልነው እኛ፣ አላውቅም። ሌላው እንግዲህ በእውነት መንደምርሳ አላውቅም። እየተሰማ ያለው ነገር በሙሎ ማለት ስላችሁ፣ አስባችሁ ከሀገራችን ጀምሮ በየሰው ሀገር አበሻ ለበሻ ጭክንክን ብሏል። በቃ እና ኑሮ ተወዷል። የኑሮ መወደድ ታዲያ ለትናንሽ ገንዘብ ለማይረባ ጥቃቅን ነገር የተወደደውን የሰው ልጅ እውነት ተንከራቱ ወጣበት ዓላማ አንድና አንድ ነው። ሰርቶ ገንዘብ ለማግኘት ለመለወጥ ነው። እዚህ ከደረስን በኋላ ግን አንዳንዶቻችን ሁሉን ነገር እንረሰዋለን። የተሰደድንበት ዓላማ ይጠፋናል ማለት ነው። ሁላችንም ባንሆን አንዳንድ ሰዎች እንዴት ነው ድሃ ሰው እንደዚህ የሚደረገው? ከዛሬ ነገ ሞላልኝ የሚል ምንም አላማ የሌለው ሰርቶ ከመለወጥ ውጭ እንዴት ይጠቃል? እንዴት በተኛበት ጉድ ይደረጋል? በእውነት ፈጣሪ ልቦና ይስጠን። ከእንደዚህ አይነት ጓደኛ ይሰውረን። በሬ ከአራጁ ጋር ነው የሚውለው ይባላል እና ማንም ሰው ከማን ጋር እንደሚውል ማንም አያውቅም። ግን እግዚአብሔር ይጠብቀን ከእንደዚህ አይነት ጓደኛ ዛሬም እንግዲህ እዚያው ከቤሔሩት ውስጥ ሳንወጣ አንዲት ታችን በአንገቷ ተንጠልጠላ ነው የተገኘችው ተብሏል። ነገር ግን ጫማዋ ያለው ሌላ ቦታ ነው፣ የተንጠለጠለችው ሌላ ቦታ ነው። ራሷን እንዳጠፋች አስመስለው ነው እየተናገሩላት ያለው። እንግዲህ አንዲት ታችን በቃ መተኛ ታቅቶኛል፣ እንቅልፍ ነሳኝ። ልጅቷ ራሷን እንዳላጠፋች ግልጽ ነው። በቃ እንዴት ምን ማድረግ እንዳለብኝ እያለች ነው አላውቅም። እንደምን ራሱ ማለት ነው። ግን ለምን እውነት ለምን ለምን ለምን? ሁሉም ነገር መፍትሄ እያለው እንኳን። ይቺ ምድር ለፍቅር አትሆንም እንኳን ለጥላቻ እንኳን። የሰው ነፍስ እጃችን ላይ ኖራብን አይደለም፣ እንደዚሁ እንኳን ምንኖርበት አይደለም። እና ፈጣሪ ልቦና ይስጠን። በእውነት በጣም ያሳዝናል። በየቦታው እንደ ቤሩት እንደውም ኢትዮጵያ ለኢትዮጵያ እንደ እንደዚህ ሲጨካከሉ ሰምቼ አላውቅም። ግን አሁን አሁን በቅርቡ እየተሰማ ያለው ነገር እጅግ በጣም ነው የሚያሳዝነው። ልቦና ይስጣቸው ነው የምለው። በሳውዲ አረቢያ ድንበር ላይ እንደተያዙ እንደዚህ ታገጡ ይሄን ያህል ገንዘብ ተጠየቀ እንትና አገጠው የዚህ ብሔር የምናምን የሚባል ነገር ከዚህ በፊት ሰማለሁ። ነገር ግን እንደዚህ ብሔሩ ዱባይ ምናምን የሚባል ነገር እርስ በራስ በራስ ሰው አልሰማሁም። የመጀመሪያ ነው ለኔ ማለት ነው ብቻ ፈጣሪ እንግዲህ ነፍሳቸውን የማረው ነገር ግን እባካችሁላችሁም ተጠንቀቁ። በመጀመሪያ ፈጣሪ ይጠብቀን፣ ከዚያ በታች ግን ተጠንቀቁ። በቃ ከሰው ተጠንቀቁ። እንደ ሰው የሚያስፈራ ነገር በአሁን ሰዓት ምንም የለም።